እሺ በቀደም አብረና ደርናለች። ዛሬ ደግሞ ቤት ካል ገባውና ቤት ካል ኖር ኳለች። እና እንግዲህ አሁን እኔ ምን ትሉታላችሁ? በነገራችን ላይ ሩታ በጣም ያነደደችኝ ቦታ አለ። በጣም ትንሿ ሪሃና ብያታለሁኝ። ሆዷን አንገፍጥጣ አርቃኗን፣ እኔ እሷ አይደለችም ፎቶሾፕ ተሰርቶ ነው ብዬ ነበረ። ገብቼ ሳይ የራሷ ፎቶ እርቃኗን ጡት መያዣውን ብታወልቂው የተመረጠ ነበረ ልክ እንደ ማለት ነው። አይተናታል እሷ እንዴት እያደረገች እንደምትለጥፍ ማለት ነው። የእኛ ሀገር ታዋቂዎች እንኳን እንደዚህ አይነት ነገር አላደረጉም። አንዳንዴ እውቅና ለማግኘ ገንዘብ ለማግኘት ብለን የምናደርገውና የምንሰራውን ነገር እንለይ። በመጀመሪያ ግን ሰላም ጤና ይስጥልኝ ውደ ዩቱብ ቻናል ተከታታዮች፣ በአለም ዙሪያ የምትገኝ ኢትዮጵያውያ እንዲሁም ኤርትራውያን ያላችሁበት ሰላም ተየድረሳችሁ ሰላማችሁ ብዝትርፍትርፍርፍ ይበልልኝ። እንደ ጊዜው እንደምላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት መስጫ ሳጥን ላይ እያስቀመጣችሁ ሰብስክራይብ ብቻ የሚለውን ሳይሆን ኦል የሚለውን በተን ተጭናችሁ ኦል የሚለውን ነክታችሁ ሁሌ የምለቀው እንዲደርሳችሁ ማለት ነው፣ እና ላይክም እንዳይረሳ ማለት እፈልጋለሁ። ስለሁሉ ጊዜው ስለሁሉም ነገር አመሰግናለሁ። ከዚህ በመቀጠል ብዙዎቻችሁ እረ የራስን ገበና ምናምን የራስን ገበና የራሴን ሆዴን አንገፍትጭ ሚዲያ ላይ እስካላወጣውኝ ድረስ ይሄን ነገር መቃወም ደግሞ ግዴታ አለብኝ። ብዙዎችም እየተቃወሙት ነው። ሆዷ ላይ የታችሁ እንደሆነ የሴጣን እንትን እያደረጉ ሲፖስቱ አይቻለኝ። እኔ ፎቶሾፕ ተሰርቶ ነው ያልኩትኝ እንጂ በፍጹም ሩታይን ታደርጋለች ብዬ አልገመጥኩም ነበር። እንደ ሴት እንደ እናት መደረግ የለበትም ብዬ የመቃወም ግዴታ አለብኝ። አንቺ ስላላችሁ ሳይሆን ያነሳሁትኝ ለራሴ በጣም ስለደበረኝ ማለት ነው ከሪሃና ጋር አድርጌ የለጠፍኩት ስለደበረኝ መልሼ ያወረድኩትኝ ማለት ነው። እና የምንሰራውና የምንለጥፈውን አንዳንዴ ካለየን ሰው ምን ይለናል? ቤተሰብ ያየዋል። ያልተለመደ የወጣ ነገር እያደረግን ባህላችን አናበላሽ። ባህላችን ብዙ ጊዜ እና ደግሞ ኮመንት ምን አነበብኩኝ ከሃይማኖት ጋር የሚያገናኙ ብዙ ሰዎች አሉ። አልሐምዱሊላህ ሙስሊም አድርጎ ስለፈጠረኝ እርቃኔን እንዳልሄድ ስላለ ክርስትናችን አይፈቅድም እርቃንሽን ሚዲያ ላይ ውጪ ብሎ ማለት ነው። እኔ ነኝ ሃይማኖቴንም ማስከበር ያለብኝ፣ ሃይማኖቴን ማስነቀው እኔ ነኝ። እኔ ግለሰቧ ባለጌ ወንኩኝ እንጂ ሃይማኖቴ በስነ በስነስርዓት በስነ ስርዓት ተገላልጠሽ ውጪ አይለኝም። ስርዓትሽን ጠብቂ፣ ክብርሽን ጠብቂ፣ ተሸፋፈኝ ነው የሚለኝ። ስለዚህ ኮመንት ነው ያናዶኝ። እንዲህ አይነት ነገር ደግሞ ለመናገር የፈለግኩትኝ ማለት ነው። እስልምና ብዙዎችን እያየን ነው እርቃናቸውን የሚሄዱ እናውራ ከተባለ ብዙዎች እርቃናቸውን እየሄዱ በየተለያየ ቦታ የሚገኙ አሉ። እነሱ ስልምና ዋዟቸውን እኛ ደግሞ ክርስትናዋ ሲያዘን ደግሞ እንደዛ ተገላለጡ ብሎ አለ። ስለዚህ ለዚህ ነው የሩታን ፎቶ እርቃኗን ለጥፌ መናገር የፈለግኩትኝ ማለት ነው። ቤተሰብ አያይም ማንም አያይም ብሎ የማይሆን ነገር መኮሰት ዋጋ ያስከፍላል። ያልተለመደ ነገር አጉላለው አለው። ብትሸፋፈኝ ሆድሽን ጓደኞችሽ የከበሩልሽን ቫላንትን እኮ ምንድነው፣ ቤቢ ሻወር እኮ ልብሱ እንዴት እንደሚያምር በሱ ልጥፍ ብታደርጊ የሚያምር ውበት ነው። የምን እዩልኝ ነው? እርቃንን ለጥፎ ሆድን እንዲያንገፍጥጦ ደጡትን እንደዚህ ይዞ ምናምን የሌለ በጣም የሚያስጠላ ማለት ነው። እና ለዛ ነው ተናድጄ የለጠፍኩትኝ ማለት ነው። ኮመንት ስናስቀምጥም ከእምነት ጋር ምንም የሚያገናኘው ነገር የለም። እኔ ተንዘላዘልኩ እንደሆነ ሃይማኖቴ መንዘላዘልን አይደለም የሚያስተምረኝ፣ ክብሩ ይስፋ ለመድኃኔዓለም በጣም ስርዓትን ያስተማረኛል። ግን እኔ ተንዘላዝዬ ሃይማኖቴን ማሰደብ የለብኝም። አንገቴ ላይ መስቀል ያደረኩትኝ እኮ እምነቱን ለመጠበቅ እንጂ የሌለ ነገር ሰርቼ ሚዲያ ላይ ለውቅናና ለገንዘብ ብዬ የምሰራው ምንም ነገር የለኝም። በቃ እና የምንኮመንተውንም ኮመንት እናስተካከል። ሄርሜላ ዛሬ ሻንጣ አንጎቼ ካልገባዋለች። ይሄ ጠጋጠጋ የወደቀ ቃለማንሳት ነው። ምንድን ያለው እቺ? ምንድን ምንድን ነው የሆነ እንትን እና ለረሳውቲ የሆነ አባባል አለ ማለት ነው። ለማንኛውም ይሄ ጠጋጠጋ የወደቀ ለማንሳት ስለሆነ በቀደም አብሬ አደርኩኝ ብለሽ ድራማ ሰራሽ። ዛሬ ደግሞ አብሬ መኖር ካልቻልኩ ብለሽ ድራማ ሰራሽ። በነገራችን ላይ ልክ እንዳልሹ ነው። እውነትሽን ነው። ዛሬ ፈረንጁና እዩ ባይኖሩ ኖሮ በእርግጠኝነት እሱም ፕራንክ ነው ብለሻ አሸውጁ ነበር። እሱ አሜን ብሎ ይቀበልሻል። ምክንያቱም የምትሆን ሁሉ እሺ ስለሚልሽ ጅል ስለሆነ ዛሬም እሺ ይለኛል ብለሽ ነበር የመጣሽው። ግን ውጪ ብሎ አባረርሽ። አየሽ፣ ክብርሽን ስታጪ የማይሆን መጥልሽ ቦታ ላይ ስትገኝ ተዋርደሽ ነው የምትመለሹ። የፈለገ ለፕራንክ የሚሆን ለምንም የሚሆን የምናደርገውና የምንሰራውን ካላወቀን ድረስ ተዋርደን አንገታችንን ደፍተን ነው የምንመለሰው ማለት ነው። እንደተባለው መም ደግሞ በዛሬው እለት ልክ ይህንን ድራማሽን ስሰሪ ብሩክና አቤል ቢሆኑ ኖሮ ጊቢ ብለው ያስገቡሽ ነበር። እነሱ ስላመጡሽ ማለት ነው። እነሱ ቢሆኑ ይቀበሉሽ ነበር። እነዚህ ግን ከሩታ ጋር ስለሆኑ መቼም አይቀበሉሽም። እኛ እናንተ ሻንጣ ውስጥ አስገቡና መኪናውን እናንተ ሂዱ፣ እኔ እዚህ እኖራለሁ። የድፍረት ጥግ ነው ይሄ በራሱ ማለት ነው የድፍረት ጥግ ማለት ነው። ምንም ከምንም ጋር የማይገናኝ ድራማ ፕራንክ ምናምን እያልሽ የሰው ትዳር አበቶች ታየዋለች ብለሽ ማሰብ አለብሽ። ሩታ እንደምታየው ማወቅ አለብሽ። የሩታ ቤተሰቦች እንደሚያዩት ማወቅ አለብሽ። ሴትነትሽን ስርዓትሽን ካላስከበርሽ በስተቀር ገናም ብዙዎች ይረግጡሻል። መቼም ኮመንት፣ እርግጠኛ ነኝ ኮመንት ታነቢያለሽ። ግን ለኮመንት ቦታ ለመስጠትሽና ምን አገባኝ እኔ የራሴን ስራ ነው የምሰራው። እኔ በውስጥ የራሴን ስራ እየሰራሁኝ ነው፣ በውጭ ደግሞ እንደ ድራማ ሰራለ ብለሽ ነው ነገራቶችን እያስፋፋሽ እየመጣሽ ያለሹ ማለት ነው። ይሄ በግ እሺ፣ እንደምትዩ ስለሚያውቅ መጣሽ ዛሬ። እሱም ግን አልተቀበለሽም። እርግጠኛ ነኝ እነሱ ስላሉ ይመስለኛል ያልተቀበለሽ እንጂ እሱም ሊቀበልሽ ነበር። ባዶሽን መተሽ መግባት ትችያለሽ፣ እቃሽን ግን ይዘሽ ሳጥን ውስጥ ላስቀምጥ ነው ምናምን ከማንም ከምንም ጋር ወንደላጤ ቤት ኳለም እየገባሽና ከወንደላጤ ጋር ኳለም ድራማ እየሰራሽ ያለሽው ከባለ ትዳር ጋር ነው። ተለያይተው አልተለያዩ፣ ወረቀት አልተቀደደም፣ ፍርድ ቤት አልወሰነላቸውም። ይሄንን እንኳን በእንትን ላይ አስገብተሽ መራቅና እዛ ቦታ ላይ አለመገኘት ትችላለች ግን የገገማነት ገገማነትሽ የማይሆኑ የማይሆኑ ድራማዎችን ትሰሪያለሽ። አንዴ ትንጠለጠይበታለሽ፣ አንዴ ፊቱን ታጥቢዋለሽ፣ አንዴ ትስሚዋለሽ፣ አንዴ ሚስት ማታደርገውን ስራ ታደርጊዋለሽ። እና ዛሬም የመጣሽው ያው እንደዚህ እንደዚህ እያደረግኩኝ አረሳስቼው እንዲብየው እንዲወደኝ አደርገዋለኝ እንዲያፈቅረኝ አደርገዋለሁኝ ብለሽ ነው። አይኖ እቺን ሙድ ለጋሽ መሐሙድ ብለዋል። ያ እቺን ሙድ ለጋሽ መሐሙድ ንገሪያቸው። ማንም ዥልጥ የለም እንዳንቺ ማለት ነው በጣም የነቃ ትውልድ ነው እየተከታተለሽና እየተመለከተሽ ያለው። አንቺ ፋራ ሆነሽ ሰውን ፋራ ለማድረግ አትጣጣሪ፣ አትጋጋጭ። ቤተሰብ የለኝም ጓደኛ የለኝም ብለሽ ነበረ። ጓደኞች እንዳሉሽና ቤተሰብ እንዳሉሽም ሰምተናል። የሰው ሕይወት ለመበጥበጥ የተላክሹ ተልእኮ ይኖራል የተቀበልሹ ገንዘብ ይኖራል። ያንን ነገር እስከምታስፈጽሚ ድረስ ከዛ ሰው ላለመውጣት ትችያለሽ። ያንን ነገር ስታስፈጽሚ ደግሞ ወይ ከዛ ሰው ተወጪና ግልብጥ ብለሽ በቃ ወደድኩ አፈቀርኩ ስሜት አይገባህም እንዴ? አይነን ነገር አትረዱም እንዴ? እንዲ ናችሁ እንዴ ያልሽ የሰው ህይወት ገብተሽ እንትን ደግሞ ልክ እንዴት ነው ያለችው? ፈረንጁን ቡና አፍላልኝ እንትናል ቡና ማነው? ምሳ አቅርጉልኝ ሰራተኞች ያደረገቻቸው እነሱን ማለት ነው የእሷ የሄርሜል የሩታ ተቆጣጣሪና የሩታ ጠባቂ መሆኗን አለማወቅ መሆናቸውን አለማወቋ ማለት ነው ተከራከራችኋለች ወደች ነው የሚከራከሩት እንዴት እንደሚሆኑ አታይ ሚዲያ ላይ እንዴት እንዴት እንደሚያደርጉና ምን እንደሚባሉ ሚዲያውን ትከታተይዋለሽ መቼ ብቻዬን ደበረኝ ምናምን ሩታም ያኔ እንዲህ ብላ ነው ተያይዛ የጠፋችሁ ማለት ነው እና የምናደርገውንና የምንሰራውን እያወቅን ለማለት ነው የምፈልገው የሩታ ነገር እሷ መለጠፋን ስላላወቅኩኝና የምር እሷ ስላልመሰለችኝ ነው። ሰሞን ትላንትናም ተናግሬ ነበረ። በእርግጥ ሰውን ፎቶሾፕ እየሰራችሁ የሰው ሕይወት የምትበጠብጡ እሷ እንዲያለ ነገር አታደርግም ብዬ በጣም ተከራክሬ ነበረ። ትላንትና ቪዲዮ እንደዛ ብዬ ተናግሬ ነበረ። የምርም ጋር ብቻ ሳይ ራሷናት አጅሪት ሆሯናን ገፍጥጣ ፎቶ ላይ የፖሰተችው ማለት ነው። እና ይሄ ከሃይማኖትም ከባህልም ካስተዳደግም የወጣ ስነ ምግባር የወጣ ስነ ምግባር እንደ ሴት እንደ እናት ያላደረግኩትን የማላደርገውን ሰዎች አድርገው ካየው ከመናገር ወደኋላ አለንም። አንዴ ሚዲያ ላይ ወጥቻለሁ። መናገር የምፈልጋቸው ነገሮች ሁሉ ማስተካከል የምፈልጋቸው ነገሮች ሁሉ ተናግሬ እንዲስተካከልና እንዲ ሰው ትውልድ እንዲድን ስለምፈልግ ማለት ነው። ማንም የፈለገውን ይበለኝ። እኔ ያልተስተካከለ ያልሆነ ነገር ካለ ከመናገር ማንም ሊያስቆመኝ አይችልም። በቃ የተሳሳተ ነገር ካየውኝ ማለት ነው። ለምን የቆየ አጀንዳ ነው ምናምን፣ ምኑ ነው የቆየው? ሳምንት ሆነው እንደገና ሶስት ቀኑ ምናምን አለ። የፖሰተችው እንግዲህ እሷ ነች የፖሰተችው። እንትና ውስጥ ገብቼ አይቼዋለሁ እና ብዙዎች መቼም ቲክታክ ላይ እርግጠኛ ነኝ፣ ይህኔ ብዙዎች ቲክታክ እየገባውኝ አይደለም። ብዙዎች የዘቀዘቋት፣ ብዙዎች ያልሆነ ነገር እየኮመቱላት ነው። የእሷ የዛችኛ አድናቂዎች ደግሞ ምን አይነት ምን አይነት ኮመንት እንደሚያስቀምጡላት መገመት በጣም ቀላል ነገር ነው። እና ነገ ልጅ አለ፣ ልጅሽ ያየዋል እንዴ ማየር ቃንሽን፣ ለምንድን ነው እንደዚህ የለጠፍሽው ሊልሽ ይችላል። ማየ ለምንድን ነው እሱ ሚዲያ ላይ እንደዚህ ይደረጋል እንዴ እንደዚህ አይደል እንዴ? እንደ ሀገርኛ አርገሽ ልጅሽን ካሳደግሽው፣ እንደ አስተዳደግሽ አርገሽ ልጅሽን ካሳደግሽው ሊጠይቅሽ ይችላል። ነገ ያድጋል የሚያየው ነገር ነው። ካላጠፋሹ በስተቀረ ቁጭ ብሎ ለትውልድ ትውልድ የሚተላለፍ ነገር ነው የምንሰራው፣ ማለት ነው። ያን የሰራነውን ስራ ደግሞ ልጆቻችን ሲያዩ የምናፍርበት መሆን የለበትም፣ አንገት የምንደፋበት መሆን የለበትም። እንደዚህ ለማለት ነው። ብለን አስተባብለንም ሊረዳ ነው የሚችልበት ነገር የለው። ምክንያቱም ሰውን ሲያየው ከኢትዮጵያ ባህል የወጣ ነው ያደረግሹ ማለት ነው። ስለዚህ ይሄ ለምን መሆን አለበት ብለን ነው የምንከራከረው። በሃይማኖት በሃይማኖት ያያያዛችሁት። ሁሉም ሃይማኖት የየራሱ የሆነ ስርዓት አለው፣ የየራሱ የሆነ ክብር አለው፣ የየራሱ የሆነ እንትን አለው። በየኮመንቱ ላይ እየተመጠመጣችሁ ተመስገን፣ እንደዚህ ያደረከኝ፣ አልሐምዱሊላህ እንዲያደረከኝ ብለን ገብተን ሃይማኖት ውስጥ ማውካት የለበትም። በቃ አንቺም በሃይማኖትሽ ስርዓትሽን ይዘሽ፣ ሃይማኖትሽን ተጠብቀሽ። ምን ስንቶቹ የኮመንት ላይ የሚያስቀምጡትን እያይናል፣ የብልግና ጥግና የስድብ ጥግ። ሃይማኖቱ አዞሽ ነው? ሃይማኖቱ ተሳደቢ ይልሻል? ሃይማኖቱ የብልግና ቃላት አስቀምጭ ይልሻል? አይልሽም። ግን ራሳችን ወርደን የምንዋረደው እና ሃይማኖታችን የምናሰድበው እኛው ነን። እኔ የወረከስኩ እኔ የተዋረድኩኝ እንደሆነ ሃይማኖቴ በጣም የተከበረ ሃይማኖት ነው። በጣም የተከበረ ማለት ነው። እንደኔ አይነቷ ተልካሻ ሴት፣ እንደኔ አይነቷ ሀፂአተኛ ሴት ገብታ ሃይማኖቴን ልታሰድበው እና ልትሰድበው አትችልም። ስለዚህ እኔ ነኝ የወረድኩትኝ። እኔን በግል ነው መስደብ እንጂ እንደዚህ ስላደረከኝ ተመስገን እንደዚህ ስላደረከኝ እንደዚህ ማለት አይገባል። ስንቶቻችን ሚዲያ ላይ የምንሰራውና የምናደርገውን ሌላ በጀርባ የምናደርገውና የምንሰራው ስንት ሌላ ነገር ጀርባ ላይ ያደረግነው ስለማያየን ሰው ስለማያየን፣ እኛ ሰው ባያየን እኮ የሚያይን አምላክ እኮ ያየናል። የምንሰራውና የምናደርገው ግን ይቀይበለን ልንል ነው እንጂ የሚገባል እንደዚህ ስላረከኛ ተመስገን እንደዚህ ስላረከኝ እንደዚህ ማለት አይጠበቅብንም። ሚዲያ የመጣው ሰርተን ጥሩ ስራ ሰርተን እንድናገኝበት፣ ጥሩ ስራ ሰርተን ለትውልድ እናስተላልፍበት፣ ጥሩ ነገር ሰርተን እንድንለወጥበት እንጂ የሆነ ያልሆነውን ተልካሻ ነገር የሆነ ያልሆነውን እርምጥምጥ ነገር ሚዲያ ላይ ይዘን መተን ማንነታችንንም፣ ሃይማኖታችንንም፣ ሀገራችን፣ ቤተሰቦቻችንንም ማሰደብና ማስወቀስ የለብንም። በቃ ስራ ከሆነ የምንሰራውን ስራ መለየት አለብን። ስለዚህ የፖሰቶቹንም እንትን የፖሰቶቹንም አውርጃለሁ ስለ እንትን ማለት ነው ከማንም ነጭ ወራጅ መተን ሆዳችንን ሚዲያ ላይ እንዴ! እኛኮ እኛ ስንወልድ እኮ እንኳን አለም ቤቢ ሻወር አለ ምክርና ጎረቤት ተሰብስቦ ነው ገንፎ ሰርቶ የምናበለው ጎረቤት ሳያቅ ነው እንኳን ሚዲያ አለ ጎረቤት ሳያቅ ነው ምን አሁን ግን ዘመን አመጣሽ ሆነና ሚዲያ ላይ ቤቢሻወር ይባላል። ከቤቢሻወር በኋላ እርቃን ሚዲያ ላይ ይሸጣል። ሴት ዛሬ እንደንትን በምንድን ነው እሱ በኮሚሽን የምትሸጥበት ዘመን ላይ ነው ያለ ነው። ስለዚህ ያንን ስንቶች ለማስቆም ደግሞ ዋጋ የሚከፍሉ ሰዎች እያሉ እኔ አርግዣለውኝና አለውኝና ቤቢሻወር ተከብሮልኛልና የአማረ ልብስ ለብሼ መውጣት የሌለ እርቃንን አደባባይ ላይ ስለወጣሽ ማንም ሊያጨበጭበልሽ እና ማንም ሊያሞግስሽ አይችልም። ብራቦ ልትበያት ቺ እርቃንሽን እስከሆነ ድረስ ገበያ ላይ ወጣሹ ማለት ነው። እንደ ሴት እናገርሻለይ። ጥሩ ስሰሪ ጥሩ ስሪ ላለይ፣ መጥፎ ስሰሪ ደግሞ ማንም ዝም የምትበይ ሴት አይደለሽም። መናገር ባለብሽ ሰዓት ላይ ለወደፊቱ እንድትስተካከል ሊነገርሽ ይችላል ማለት ነው እና ዛሬም ልንምችለው ሩታም ሄርሜላ ሩታም ማለቴ ይሄንን ነገር ካየችው ወይ ልታነሳው ትችላለች። ብዙ የማይሆን ነገር እንትን ከተባለች ማለት ነው። ብዙዎችም የማይሆን ነገር ስም ስለሰጧት ማለት ነው። ይሄ ስድስት ስልሳ ስድስት ነሽ፣ ይሄ ሴጣን ስራ ነው ምናምን። ትክክል እንደዚህ አይነት ስራ ነው እንደዚህ የሚያደርገው ሰው። አይ አንገትሽ ላይ መስቀል አንጠልጥለሽ እርቃንሽን ሆድሽን እና ጡትሽን አንገፍጥጠሽ ሚዲያ ላይ የምታሰጭው ክብር እኮ ነው። የተከበረ ሰውነት እኮ ነው ያለሽ። ገላሽን እኮ ላይ የሚችለው ባልሽ ብቻ ነው፣ ባልሽና ባልሽ ብቻ ሚዲያ ላይ ማንም እንዲያዩ አይፈቀድልሽም። ያንቺን ሆድ ማንም ሚዲያ ላይ እንዲያዩ አይፈቀድም። ሆድ ውስጥ የተሸከምሽው ልጅ እንጂ ድንጋይ አይደለም የተሸከምሽው። ስለዚህ ለልጅሽ ስትይ ደግሞ ክብር መኖር አለበት። ተሸፋፍነው ማንም ሰው ሳያየ ነው ድብቅ ብቅ ብሎ ሰው የሚወልደው እንጂ እዩኝ እዩኝ በኋላ ደብቁኝ ደብቁኝ ይመጣል። እና ለማንኛው ይሄን ይመስላል ዛሬ የምሰራው። በቀጣይ ቪዲዮ ደግሞ እያየን እንመጣለን። ቀጥሉበት እናንተም። እኛም ከመስራት ወደኋላ ነው ያየነውን ከመናገር የሰማነውን ከመናገር ወደኋላ አንልም እና ይመቻችሁ።